መንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ መላከ ብርሃን ቆሞስ አባ ጴጥሮስ፣ እንዲሁም የተከበሩ መምህራችን መምህር አቤን፣ የተከበራችሁ በአገልግሎት የምትመስሉኝ ወንድሞቼ ዲያቆናት ዲያቆን ቴራ፣ እንዲሁም ዲያቆን አሌክስ፣ የተከበራችሁ የፈለገ ብርሃን ሰንበት ትምህርት ቤት መዘምራን፣ ማህበረ ምዕመናን በሉሉ እግዚአብሔር እሱም ሰላም። እንደምን አደራችሁ? እንደምን እስከዚህ አደረሳችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንግዲህ ዛሬ እግዚአብሔር አምላክ ቢወድና ቢፈቅድ በቅዳሴው መካከል ሲነበብልን ከነበረው ወንጌል መሀል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ላይ አንስቶ ያለውን ነው የምነጋገረው የምነጋገረው ለትምህርታችን ርዕስ የሆነ ዘንድ መንገድ በሚል ርዕስ የኤማሆስ መንገደኞች ስለሄዱት ስለተጓዙት ጉዞ በጉዟቸው መካከል ስለተነጋገሩት የሚነጋገሩት ርዕስ ምን እንደነበረ በመካከላቸው ደግሞ ሶስተኛ አካል ስለመገኘቱ ሌላው ደግሞ ለቤተ ክርስቲያናችን ሁልጊዜም ለጉባኤያችን መሰብሰብ ሁለትም ሶስትም ከዛ በላይ ሆናችሁ በስም የተሰበሰቡ እኔ በመካከላችሁ ምን እላለሁ እገኛለሁ የሚለው አምላካዊ ቃል መጽሐፍ ቅዱሳዊ ምሳሌው እንደሆነ የሚያሳይበት የመጽሐፍ ቅዱስ ሀይለ ቃል ነውና ይህ ለምን እንመለከታለን እንግዲህ እነዚህ የኤማዎስ መንገደኞች ሁለት መንገደኞች ነበሩ ከየት ከኢየሩሳሌም ወደ ምን ነበር የሚሄዱት ወደ ኤማዎስ ነበር የሚሄዱት ወደ መደበኛ ቦታቸው ወደ ትውልድ ቦታቸው የጌታችን የመድኃኒታችን ኢየሱስ ክርስቶስን ስነ ስቅለቱን ስቅለቱን አሳልፈው በዓርብ ዕለት መሰቀሉን አይተው እንዲሁም ደግሞ ትንሳኤውን ትንሳኤውን ሴቶች ሄደው ምን ያዩትን ትንሳኤውን በመቃብር ማጣቸው ማጣታቸውን አይተው ሰምተው አይተው ሳይሆን ሰምተው ሐዋርያቱ ሄደው ማየታቸውን አውቀው ከዛ በኋላ ወደነበሩበት ወደነበሩበት ከተማ ወደ ኤማሆስ ሲሄዱ መንገዱ ረጅም፣ በአሁኑ አቆጣጠር ወደ 11 ኪሎ ሜትር አካባቢ የሚሆን ወደ 11 ኪሎ ሜትር ረጅም አይደለም፣ ረጅም መንገድ ነው። ያንን መንገድ እየተጓዙ እየተነጋገሩ ስለ ማን ነው የሚነጋገሩት? የትምህርታቸው ርዕስ ስለማን ነበር? ስለጌታችን ስለ ነገረ መስቀሉ እየተወያዩ እየተነጋገሩ ስለጌታችን፣ ጌታችን ንጽሕና የዋህነት፣ ፍርድ ስለመጓደሉ፣ ስለ ፍርድ መጓደል አይሁድ ፍርድ እንዳጓደሉ፣ እርቃኑን እንደሰቀሉት፣ እንደበደሉት፣ እንደገረፉት ተስፋ አድርገው የጠበቁት እሱም እንደሆነ ሲነጋገሩ በመካከላቸው ምን መጣ? ሶስተኛ አካል አብሯቸው በጉዟቸው ተቀላቀለ። በጉዟቸው ሶስተኛ አካል ተቀላቅሎ ምን ሄዱ፣ አብሮ ረጅም መንገድ ረጅም ጉዞ የሚሄድ መስሏቸው አብሯቸው እየተወያዩ ይሄዱ ነበረ። ስለ ምን ትወያይ ያላችሁ? መጽሐፉ ምን ይለናል? ቃል በቃል እንመልከተውና የሉቃስ ወንጌል እንትን ያልኳችሁ ምዕራፍ ከቁጥር አስራ እና ነርሱ ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም ስድስት ምዕራፍ ያህል ወደ ሜድ ሰው ወደ ኤማሆስ ወደሚባለው መንገድ ሄዱ ሄደው ነበረ። ስለዚህም ስለሆነው ነገር ሁሉ እርስ በእርሳቸው ይነጋገሩ ነበር፣ ሲነጋገሩ ሲመራመሩ፣ የኢየሱስም ራሱ ቀርቦ ከእነሱ ጋር ይሄድ ነበረ። ማነው በመካከላቸው የነበረው ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገ? በመካከላቸው ሶስተኛ አካል ሆኖ ተቀላቀለ። አላወቁትም ነበር። እንዲሁ እንደነሱ ምን መስሏቸው ነበር? መንገደኛ መስሏቸው። አብረው እነሱ እየተነጋገሩ የነበሩትን ነገር ጠየቃቸው። ወዲያው ቀሌዮፓ የተባለው ማን ነው? ሉቃስ መጽሐፉ ምን ይለናል? ቀሌዮፓ እና ሉቃስ ብሎ ነው የሚናገሩ አባቶቻችን። ሊቃውንት ደግሞ በተረጓሚ መጽሐፍ በአንድምታው ምን ብለው አስቀምጠውታል ሁለተኛ ወገን ሆኖ ቃሊዮፓ ያለው ሉቃስ ነው። የሉቃስ ሁለተኛ ስሙ ቃሊዮፓ። ስለዚህ ማን ብለው ነው አስቀምጡት በትርጓሜ መጻፋቸው አብረው ቃሊዮፓ ወይም ሉቃስ ጋራ አብሮ ሲሄድ የነበረው ኒኮዲሞስ ነው ብለው በአንድምታው ላይ አስቀምጠውታልና ኒቆዲሞስ ና ቃሊዮፓ ወይም ደግሞ ኒቆዲሞስ ና ሉቃስ አብረው ይጓዙ ነበር። እነዚህ ሁለት ሰዎች እነዚህ ናቸው እየተነጋገሩ የነበሩት ስለነገረ ክርስቶስ ነው ስለ ክርስቶስ ወደዚህ መምጣት ሶስት አመት ከሶስት ወር ሲያስተምራቸው የነበረውን ትምህርት አስበው፣ ስለ ስቅለቱ፣ ስለ ተስፋው ቃል ስለ ነበረው ሁሉ አስበው ይነጋገሩ ነበረ። ፍርድ ስለ መጓደሉ፣ ስለ ንጽህናው፣ ስለ ቅድስናው እየተነጋገሩ እየሄዱ ሳለ ክርስቶስ በመካከላቸው ተገኘ። ከዛ ጠየቃቸው፣ እናንተ ሰዎች ስለምንድን ነው ምን የምትሉት? የምትነጋገሩት ስለምንድ ነው የምትወያዩት? ወዲያው ቀዶባ የተባለው ሉቃስ ቀደም አለና እነሆ በኢየሩሳሌም አንተ እንግዳ ነው ወይ ስለተደረገው በእለተ አርብ ስለተፈጸመው አይሁድ ስላደረጉት ግፍ ስለበደሉት በደል አታቅም? እንዲ ብለው ጠየቁ። ክርስቶስም እንዳልሰማ ዝም አላቸው። ወዲያው ቀጠቅ አድርገው ምን አሉ ስለሚነጋገሩት ስለሚወያዩት ስላለፈው ነገር ሁሉ ነገሩት። በመንገዳቸው መንገዳቸው ረጅም ስለነበረ ፀሐይ ነበር። በረሃ ነው እንደምታውቁት፣ ይህ አሁን በተለይ ወደ ኢየሩሳሌም ቦታ ላይ አሸዋ ማለት መንገድ አሸዋ። እዚህ እንኳን አሁን መካከለኛው ምስራቅ ድንጋያማ ነው አሸዋ። እውቀቱ ከባድ ነው በሰዓቱና ያ እውቀትና ያ የአሸዋ ግለቱ፣ መድረቃቸው መድከማቸው እንኳን አልታወቃቸው ነበረ። በመሀል ግ ስንጫወት መንገድ ላይ ስንሄድ ቤት ነው ካብረን ሰው ካለ ምን አንለን መንገድ አይደል ምንም አለ ጎለጎና ወጭቻችን ኮን ግን ምን ይላል? መንገድ ምን ይላል? ይደክመናል። ሰው አውሮ ግን ካለ የተጫወተ ሲሆን ሳይታወቀን እኮ ደረስን እንላለን አይደል? ሳይታወቃቸው ያንን መንገድ የሚሉ ነበር ይጓዙ ነበር። በጉዟቸው መካከል ግን እንደሌላው መንገድ እነሱ የሚነጋገሩት ስለማን ነው? ስለ ጌታችን፣ ስለ መላእክቱ፣ ስለ ኢየሱስ ክርስቶስ፣ ስለ ነገረ መስቀሉ ስለነበረው ነገር በሙሉ ይወያዩ ነበር። እኛ በመንገድ ላይ ስለዚህ ስለምን እናወራለን? ስለምን እናወራለን? ስለ ግዴታችን አይደል? መንገድ ርዕስ መንገድ ያልኩበትና ርዕስ መንገድ አድርጌ የተነሳውበት ትልቁ መንገድ ኤማሆስ የኤማሆስ መንገደኞች ሲሄዱ አንድ ነገር አትርፈዋል። ምን አትርፈዋል? ጌታችን መሪያችን ኢየሱስ ክርስቶስ ትንሣኤው መልሶ ለነሱ ምን ብሎላቸው እርገቱ እስከይቀርስ ጌታችን እና መድኃኒታችን ኢየሱስ ክርስቶስ ሶስት ጊዜ መንብራሉ ትንሳኤውን ገልጿል አይደል ተገለጠበት መካከል አንዱ ለኤማውስ መንገደኞች ለኤማውስ መንገደኞች ይሄ የተደረገበት ትልቁ ምክንያት ምንድን ነው በመንገዳቸው ላይ እነሱ ማንን ነበር ያነሱት ስለማን ነበር እየተወያዩ ያሉት መንገዳቸውን ስለማን ለማን ነበር አሳልፈው የሰጡት ይሄ ነው እኛ እየተጓዝን ያለነው መንገዳ ዛሬ እዚህ ምድር ላይ ስንመጣ ምንድን ነው መንገደኞች ነው። ምንድን ነው? መንገደኞች ነው። የተለያዩ መንገዶች አሉ። የሰው ልጅ የሚመጥማቸው መንገድ አለ። መንገድ እንደምታውቁት ወደ መልካም ነገር ይወስዳል፣ እንደዚሁም ደግሞ ወደ መጥፎ ይወስዳል። መንገድ ካለ ምን አለ? ተዋዥ አላት ያለ መንገድ ያለ ተዋዥ አይሰራ ማለት አንዳንዴ መንገድ ያለወጣላቸው ቦታዎች እንኳን ሰዎች ሊራመዱባቸው ምን ይላሉ፣ በራሳቸው ምን ይይዛሉ ምን ይዛሉ፣ ቅርጽ ይዛሉ፣ መንገድ ይዛሉ ይሄዳል? የእኛ መንገድ እኛ ዛሬ በዓለ አፍሳን የምናከብረው ስለምንድን ነው? ስላገኘነው ምንድን ነው? የደሳ ጊዜ ነው አይደል? ምን ስላለ ዳግም ምን ስለተሰጠ? ህይወት ስለተሰጠል ዳግም ስለተነሳን አይደል? ሞተን ስለአይቀረን ሞታችንን ስለሞተልን? ያ ደስ ብሎን በሞቱ ሞታችንን ስላጠፋለን ስለ ጌታችንና ስለ ራችን ኢየሱስ ክርስቶስ ነው በዓለ አምሳውን የምናከብረው ህይወት ስለተሰጠ። አሁን ብዙ ጊዜ ሰዎች የሚመስላቸው ክርስቶስ በቃ ትንሣኤውን የምናከብር ብቻ ይመስላቸዋል። በትንሣኤው ውስጥ ምናችን አችን አለ? በትንሣኤው ውስጥ በጌታችንና በራችን ኢየሱስ ክርስቶስ ትንሣኤው ውስጥ ምን አለ? የእኛም ትንሣኤ አለ። በትንሣኤው ውስጥ ምን አደረገልን? ትንሣኤያችንን ሰርቶልን ነው ስለዚህ እያከበርን ያለ ነው። ሞተን የነበረን ሰዎች ሞተን ልንቀር የነበርን ሰዎች ምን ስላልን ስለተነሳን፣ በትንሣኤው ታዲያ፣ ከዚህ ትንሣኤ የምንካፈለው የዘላለም ሕይወት የምናገኘው የትኛውን መንገድ ስንከተል? ልክ እንደ የኤማሆስ ሰዎች ጌታችንና አምላካችን ኢየሱስ ክርስቶስ ስላሳለፈው ስለ ነገረ ክርስቶስ እየተነጋገርን ወይስ የትኛውን መንገድ ተከተለ ነው? ዛሬ አሁን ቆም ብላችሁ አስቡ። እኛ ያለንበት የትኛው መንገድ ላይ? በተለይ በዓለም ስንኖር ሁለት መንገድ አለ አይደል? በተለይ ሰንበት ትምህርት ቤት ላይ ያላችሁ ሰዎች ዛሬ ጥሪ ይነካላል አይደል? ጥሪ የሚባል ኮርስ አለ በሰንበት ትምህርት ቤት የሚሰጥ። የመጀመሪያው ርዕስ ምንድን ይላል? ምን አለ? በሁለት ይከፈልና ምን ይላል? ጥሪ፣ የሞት ጥሪ አለ የህይወት የዘላለም ህይወት ጥሪ አለ። መንገድም እንደዛው ጥሪ በምሳሌ ነው የተሰጠው። የህይወት መንገድ አለ፣ ህይወት የህይወት መንገድ አለ፣ የምድ መንገድ አለ? የሞት መንገድ አለ። የትኛው ሞት ሁለቱን መንገድ ሞትን ይቀምሳል። ሰው ሳይሞት ምን ያላል አያልፍም ማለት ሁለቱ፣ ግን የትኛውን ሞት የሞት ሞት ምን ይለዋል? ሰው ዳግም ትንሳኤ የማያገኝበት የዘላለም ህይወት የሚያበራሽበት? የሚያበላሽበት ሁለተኛው ደግሞ ሰው ሞቶ ምንም የሚልበት ከክርስቶስ ትንሳኤ ጋር ምንም የሚልበት የምነሳበት በቀኙ የሚቆምበት መንገድ አለ። ዛሬ የትኛውን መንገድ ነው እኛ ይዘን እየተጓዝን ያለ ነው? የሞታችንን መንገድ ነው ወይ ወይስ የትንሳያችንን መንገድ ነው ይዘን እየተጓዝን ያለ ነው? ልንገባል መንገድ እያነሳሁበት ትልቁ መቻት ይሄ፣ ሰዎች በዚህ ምድር ላይ ስንኖር የትኛውን መንገድ እንደያዝን አናቀ። መንገዳችን የትኛው ነው? እየተጓዝን ያለንበት መንገድ የትኛው መንገድ ነው? በእውነት በትክክለኛው መንገድ ነው እየተጓዝን ያለነው ወይ? ትክክል የህይወትን መንገድ ይዘናል ወይ? ሰው በዚህ ምድር ሲኖር ዘላለም የሚኖር መስሎ ይሰማዋል። ይሄ ጊዜያዊ ድልድይ በመንገድ ላይ ድልድይ አላል መሸጋገሪያ ምናችን ነው፣ ምድር ድልድያችን፣ ወዴት ወደ ዘላለም ሕይወት ወደ እርስ መንግስተ ሰማያችን ምንም ምንልበት የምንሸጋገርበት ምናችን ነው። መንገዳችን ወይም ግልያችን ነው። ይህን በትክክል የገነቡ በትክክል የሰሩ መንገዳቸውን ያስተካከሉ ያሳመሩ ያቀሩ ምን ይሆናሉ? በቀኝ ይቆማል። መንገዳቸውን ግን ያበላሹ በአጭር የቀሩ ያልደረሱ ግን ምን ይሆናል ነው በምን ይሆናል ነው በግራው ይቆማሉ ማለት ነው። ከዳዊድስ ጋር ያመሳሰራል። ስለዚህ ዛሬ የትኛውን መንገድ መርጠን ነው እኛ እየሄድን ያለ ነው? በዚህ ምድር ላይ ስንኖር ዛሬው አጭ በዚህ ቤተክርስቲያን ቆመናል። ዛሬ ወንበሮቹ ምን ነው ማመልከቻ ያስገቡት ይመስለኛል። እንግዲህ ካቴድራል ላይ የምንወዳቸው የምናከብራቸው አባታችን መላካሪያን ዛሬ ሽኝታቸው ነው እንግዲህ የዛ ሽኝት ወይም ደግሞ የሰማቱ ቅዱስ ጊዮርጊስ የቃል ኪዳን ታቦት ስለሚወጣ እንግዲህ ወደዛ ሄደው ከሆነ ባላቅም ዛሬ ግን በደንብ ማመልከሻ ወንበሮች አስገብተዋል። ብዙዎቻችሁ መንገዳችሁን ቀይሳችሁ ወደ ሕይወት መንገድ መርጣችሁ ዛሬ የትኛውን መንገድ መርጣችኋል? የሕይወትን መንገድ አይደለ? የሕይወትን መንገድ መርጠው ዛሬ ብዙዎቻችሁ መርጣችኋል? ዛሬ የእረፍት ቀን ነው። ብዙዎች እህቶቻችን ወንድሞቻችን እቺ ምድር ኮንትራት መሆኗን ረስተው እቺ ዓለም ጠፊ መሆኗን ረስተው ዘንግተው መንገዳቸውን ሳያስተካክሉ በጠማማው መንገድ ብዙዎች ይጓዛሉ። በሰባት ቀን ውስጥ አንዱን ቀን ለክርስቶስ መስተው ዘንግተው። በሰባት ቀን ስንት ቀን አለች? አንድ ቀን። ስድስቱን ለራስ አደርጎ አንዷን ግን ለማን መስጠት? ለእግዚአብሔር። እሷም ምሁር በዚህ ጊዜ መንገዳችሁን ማስተካከል ያስፈልጋል። ሌላው ሌላው ትልቁና ዋነኛው ነገር በጉባኤዎቻችን መካከል ሁለትም ሶስትም ሆነን በምንሰበሰብበት ሰዓት ማን በመካከላችን ይገኛል? እግዚአብሔር ይገኛል። ሉቃስና ወይም ቀለዮጳና ኒቆዲሞስ በጉዞአቸው መካከል ማንን ጠሩ? እግዚአብሔርን አነሱ። በማን የተሰበሰቡት? ስለ ስሙ እየተነጋገሩ ስለ ስሙ ምን እያሉ እያውኑ ስለተጓደለው ፍርድ እየተነጋገሩ ነበር። የሚሄደው ሚሄዱት ወዲያ በመካከላቸው ማን ተገኘ? ጌታችን ነቢያቸ ኢየሱስ ክርስቶስ በመካከላቸው ተገኘ። በኑሯችሁ ሁሉ በመንገዳችሁ ሁሉ ከጓደኞቻችሁ ጋር ስትገናኙ ሁሉ እስቲ ስለ ነገር መስቀሉ ዛሬ በዓለ አንሳ ስንገናኝ ስላለፈው ስለነበረው ምድር መከራ ስለኛ ስላሳለፈልን መከራ ስለኛ ስላሳለፈው ስለኛ ለተቀ ስለተከፈለልን መስዋዕትነት፣ ሰው ለሚወደው ሰው ምን ይላል? እንደው ድንቀት ምን ይልሻል? ይሞት ይችላል አይደል? ሰው ግን እየጠላችሁ ትሞቱለታላችሁ? ሰው እየጠላ እኛ እየጠላ ነው እየገፋ ነው የሞተ ክርስቶስ እየጠላ ነው። እየገፉት እየገረፉት እየገፉበት፣ ስለነሱ ምን አለ ስለኛ የዚህ ያክል ክፍል የሚያክል ፍቅር የሚከፍል ዋጋ የለም። ስለዚህ እኛ የትኛው መንገድ ላይ ነን ብለን ልንመለከት ይገባል። በመንገዳችን መካከል የምንነጋገረው ነገር ምንድን ነው? በስብስቦች መካከል ስንሰባሰቡ ስንገናኝ የምናወራቸው ወሬዎች ምንድን ነው? በመካከላችን እግዚአብሔርን በእውነት የሚጋብዝ ነው ወይ መንገዳችን በእውነት እግዚአብሔርን እንዲጋብዝ ነው ወይ? ኑሯችን በእውነት እግዚአብሔርን በመካከላችን እንዲገኝ የሚያደርግ ነው ወይ? ስራችን በእውነት እግዚአብሔርን እንዲጋብዝ የሚያደርግ ነው ወይ? ይሄ ነው የዚህ ሰዓት ራስን መመርመር። መፈተሻ ያስፈልጋል። ሰው በኑሮ በህይወቱ ባረማመዱ ባካሄዱ ባለባበሱ ባበላሉ ባጠጣቁ በየሁሉ ነገሩ ማንን ሊመስል ይገባል? እግዚአብሔር ክርስቲያን አንድ ክርስቲያን ክርስቲያን የሚባለው በምኑ ነው? ባነጋገሩ አይደል? ባለባበሱ፣ በአካሄዱ፣ በአኗኗሩ፣ በሁሉ ነገሩ ክርስቲያን ምን መምሰል አለበት? ክርስቲያን መምሰል አለበት። ክርስቶስን መምሰል አለበት። በዚህ ሁሉ ህይወታችን ውስጥ ምን ማድረግ አለብን? በእኛ ህይወት እግዚአብሔር በእውነት የሚጋበዝበት ህይወት ነው እያለን ልክ እንደነዚህ እንደ ኤማሆስ መንገደኞች እግዚአብሔር በእውነት በእኛ ንግግራችን መካከል፣ በምናወራው፣ በምናርገው በምንሰራው ስራ መካከል እግዚአብሔር በእውነት ይገኛል ወይ? እኛ ዛሬ ልክ ከዚህ እንደወጣን ወደ ቤታችን ስንሄድ ዛሬ እዚህ ጋር አንድ ስለነበረች ጨዋታችን አለባበስ ወይ የሆነሽ ቀሚስ ገዝታ ከሆነ ወይ የሆነ ነገር ገዝታ ከሆነ ስለ እሱ ስናወራ ስንዘለዝል ይዘን ነው ምን ይላል? ወይ ደግሞ የሆነ የምንሰራው ቤት ውስጥ ስራ ካለ ወይ ምሳ ስለምሰው ፕሮግራም ወይ ስለምንበላው ስለምንጠጣው፣ ወይ ደግሞ ስለማሊያማችን ስላሰሮቻችን ብዙ ጊዜ አንዳንዴ ስለ አሰሪዎቻችን ስናወር ኃጢአት መስሎ የማይሰማን ሰዎች አሉ። የሌላ ሀገር ዜጋ ስለሆኑ እነሱ ላይ የምናደርጋቸው ነገሮች በሙሉ ኃጢአት የማይሆንብን የማይቆጠረብን መስሎ የሚሰማን ሰዎች አሉ። ክርስቶስ ሁላችንም የፈጠረ በአምሳሉ ነው። አረብም ይሁን አውሮፓም ይሁን አፍሪካም ይሁን ሁሉ የማን ፍጥረት ነው? የእግዚአብሔር ፍጥረት ነው። ሁሉን ልናከብር ይገባል። ሁሉንም ልንወድ ይገባል። ሁሉን እናፈጥረ ይገባል ለሁሉን እንጥራዘዝ ይገባል የማፈጥረት ስለሆነ ለትንሹ ለትልቁ ለድሃው ለሀብታሙ ለባለስልጣኑ ስልጣን ለሌለው ለጎባጣው ለአንካሳው ለተማረው ላልተማረው ለጥቁር ለቀይ ሁሉ የማፍጥረት ስለሆነ የእግዚአብሔር ፍጥረት ስለሆነ አንዳንድ ግን እኛ ምን እናደርጋለን ልክ እነሱ በቀይ የተለየ ፍጥረት እናደርጋቸውና

እንታ ግብራት እያላችሁ ስትይቁ፣ ዛሬ ስላሳለፋችሁ ሳለፋችሁ ታው ስለ አለው ስርዓት ስለነበረው፣ ዛሬ ቀዳሴው ምን ይመስል ነበር? የኤማሆስ ሰዎች ስላሳለፉት አሳለፉት፣ አረ ሊያሳልፉ ያውሩ፣ ምን አሳለፉ እነሱ? የዓርብ ዕለትን ስቅለት አሳልፈዋል። አረ ምን በመንገዳቸው ማንን አወሩ? ስለ ስቅለቱ፣ እንዴት አድርጎ ምን እንዳሉ እንደሰቀሉት፣ እንዴት ፍርድ እንደተዛባ፣ ስለ ፍርድ መዛባት ስለ ክርስቶስ ንጽህና ስለ የዋህነቱ። በዚህ ሁሉ መሀል ግን እያወሩ የነበሩት ማን ብለው ነው? ነቢዩ አይደል የነበረውን ትናንት የዘነጉት ነገር አለ ትናንት የነበረ ምን ያንት የአባቶቻችንን የነቢያት ምንድን ትንቢት ሌላውስ በምን ብሏል? ጌታችንና ማለት ኢየሱስ ክርስቶስ በሶስት አመት ከሶስት ወር ያስተማራቸውን ትምህርት ወጥመት ምን ይሉታል? የሰው ልጅ አሳልፈው ምን ይሉታል? ይሰጣል፣ ተላልፎ ይሰጣል ይሞታል። በእለት አርብ በሶስተኛው ቀን ምን ይላል? ይነሳል የሚለው ምስል ይሄ ዘንግተው ስለነበረ ጌታችንና ምራ ኢየሱስ ክርስቶስ በመሀል በንግግራቸው መሀል ገሰጻቸው። ምን አደረገ? ገሰጻቸው፣ ተናገራቸው። ዘነጋችሁት እንዴ ትናንትና? ምን ያሉት አባቶቻችሁ ነቢያት ምን ያሉት? ከሙሴ ጀምሮ የነበረውን ምን እያለ እየተረጎመ ያስተማራቸው በመንገድ ሁሉ የሚያስተምራቸው ነገር ልባቸውን ያቀጠው ስለነበረ፣ ስለወደዱት ምን አደረጉ? ከሚሄዱበት የኤማሆስ አቅራቢያ ሲደርሱ፣ ደግሟቸው ስለነበረ አብረህን ምን በል እረፍ ማዕድ ምን በል እንቁረስ አትሄድም ብለው አስጨንቀው ያዙት። አብሯቸው እንዲያለሽ ወዲያው ማዕድ ምንድሉ ባርኮ ሲሰጣቸውና ከማዕድ ሲቀምሱ አይነ ልበናቸው ከዛስ ምንድ ነበሩ አይነት ምንድነበሩ በደመ ነፍሳቸው ነበር ስለነበረው ነገር ያወራሉ ይነጋገራሉ። አይነ ልቦናቸው ግን ምን ብሎባቸው ነበር ታውሮባቸው። ማን አድርገው ነበር የሚያስቡት? ነሌ ሰው አድርገው ነበር የሚያስቡት፣ መንገደኛ መንገደኛ ሰው አቡራቸው የሚቀጽ ሩቅ መንገደኛ ሰው አድርገው ነበር የሚያስቡት። ጌታችንና ማያችን ኢየሱስ ክርስቶስ ግን አቡራቸው እንደነበር አላወቁም ነበርና

ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ወደ ነበሩበት ተመለሱ። አንዳንድ ጊዜ በሕይወታችን፣ በኑሯችን፣ በጉዟችን፣ በመንገዳችን ሁሉ እንመላለሳለን። ብዙዎቻችን ግን ልቦናችን ታውሮብናል። እንመጣለን፣ እንቀመጣለን፣ እናቃለንባል ንስሓ መግባቱ ሥጋ ወደሙ መቀበላችን ምን እንደሚለን እንደሚያደርግ ምን እንላለን እናቃለን። ግን ደግሞ እናንተ ገበረው ምን ተደርጓል? አይነ ልቦናችን ታውሮብናል። አይነ ልቦናችንን እንደ ሉቃስ እና እንደ ኒቆሊሞስ ያብራለን። የእነሱን አይነ ልቦና ያበራ አምላክ የእኛንም አይነ ልቦናችን ያብራለን። በዚህ የተጠማማው መንገድ እየሄድን ያለን ሰዎች ካለን ወደ ቀናው መንገድ ምን ይበላል? ይመልሰን። ሁሌም ጌታችን ምረት ኢየሱስ ክርስቶስ ለልጆቹ ምን አለው? ጊዜ አለ። ሁሌም ይቅርብ። አይ እንደ ሰው አይደለም። ሰው ይቅርል። ምን ይፈልጋል? ምን ይፈልጋል? ሽማግሌ ይፈልጋል፣ ገላጋ ይፈልጋል፣ ልመና ይፈልጋል። አይደል አይደል? ጌታችን አንድ ንስሐ ምን ይላል? የነበረ የ30 40 ዓመት በደል ይደምስ። ሰው ግን አይረሳም። ብዙ ጊዜ ሰዎች ንስሐ ይገቡና እሷማ ይሄን አድርጋ እንዴት ትቆርባለች? እሷማ ይሄን እንዴት አድርጋ ይህን ሰርታ እንዴት ትቆርባለች? ባለቤቱ ማራት ነው አይደል? የሥጋውን ነው የደግሞ ባለቤት ማነው? ነው ማን ነው ቆርሶ የሰጠ ማን ነው ያፈሰሰው? ማን ነው አለቀ። በቃ እሱ በሰጣት እኛ ምን አገባ? አያችሁ፣ እንደ ሰው አይደለም ላ ምህረቱ ሰፊ ነው። ስለዚህ ከዚህ ምህረት ከዚህ ቸርነት ልንቀበል ይገባል። አትፍሩ፣ አትደንግጡ። ወደ ማን ቀረቡ? ወደ እግዚአብሔር ቀረቡ። ወደ እግዚአብሔር ስትቀርቡ ግን ዝም ብለን እንደው ደመነፍሳችን አንንጣ ምን ብለን አይነ ልቦናችንን አብራልን የአጭሩን መንገድ ሳይሆን ረጅሙን መንገድ ምን እንድንል እንድንጓዝ እርዳ ነው ብላችሁ መምጣት ያስፈልጋል። ዛሬ ሁላችንም የያዝነው መንገድ አጨሩ፣ ጉዟችን አጨሩ። ረጅሙን መንገድ ነገር ነው የምንጀምረው። ያን ረጅም መንገድ ለመጀመር ምን ያስፈልጋል? አጭሩን መንገድ በድል ምን ማድረግ መወጣት ያስፈልጋል። ይህ የኤማሆስ መንገደኞች በስተ መጨረሻ ምን ብለው መንገዳቸውን ምን አድርገው አሳጠረው ምን ብለው ተመልሰዋላል። በድል ተወጡ። ዓይነ ልቦናቸው ገብቶላቸው። ስለዚህ ዛሬ እኛ በምድር ላይ ያለን ሰዎች ዓይነ ልቦናችንን አብረቶልን ወደ ትክክለኛው መንገድ ተመልሰን የክብሩ ወራሽ የስሙ ቀዳሽ እንዲያደርገን የሉል እግዚአብሔር መልካም ፈቃድ ይሁንልን። የኒቆዲሞስንና የሉቃስን ወይም የቀሎባን ዓይነ ልቦና እንዳበራ የእኛንም ዓይነ ልቦና አብረቶልን እርስቱን ለመውረስ እግዚአብሔር አምላክ ይርዳን። ወሰባን እግዚአብሔር ወራይቱ ድንገት ወለ መስቀሉ ክብር አሁን ይቆየናል።